ተጫዋቻ ከዝውውር ጋር በተያዘ ማንቸስተር ዩናይትድ የማቲያስ ኩንሃን አስፈርሟል። ዩናይትድ ለዚህ ተጫዋች ዝውውር 62 ሚሊዮን ፓውንድ ከፍሏል እና የክለቡ የመጀመሪያ ፈራሚ ሆኗል። ማቲያስ ኩንሃ በክለቡ የሚያቆየውን የአምስት ዓመት ኮንትራት የፈረመ ሲሆን አንድ ተጨማሪ የማራዘም አማራጭም በውሉ ላይ ተካቶበታል እና ለሮበን አሞሪም አጫዋት በጣም የሚስማማ እንደሆነ ይጠበቃል። እንደዚሁም ደግሞ በዎልቭስ በእንግሊዝ ፕሪሚየር ሊግ በዎልቭስ በጣም ጥሩ ማሳለፉን ተከትሎ የእንግሊዝ እግር ኳስ ከሚያውቁ ተጫዋቾች መካከል አንደኛው በመሆኑ ምክንያት በቀላሉ ለመላመድም አይቸግረውም። ከዛ ውጭ የጉዳት ታሪኩ በጣም ጥሩ የሚባል ነው። ከተጎዳም በዚህ ውድድር ዓመትም ከጉዳት ጋር ተያይዞ ከሜዳ የራቀባቸው አጋጣሚዎች የሉም። ከተጎዳም ጥቂት ሳምንታትን ብቻ፣ በሳምንታት የሚቆጠር ጊዜ ብቻ የሚፈጅ ተጫዋች መሆኑን ተከትሎ ለማንቸስተር ዩናይትድ በጣም ጥሩ ዝውውር ይመስላል የማቲያስ ኩንሃ ዝውውር። በቀጣይም ግን የአጥቂ አማራጮችን ወይም የአጥቂ ስፍራ ተጫዋቾችን ለማስፈረም አልነበረም አሁንም ጥረታቸውን እንደሚቀጥሉ ይጠበቃል። ማንቸስተር ዩናይትዶች ያው ከክለቡ የሚለቁ አንዳንድ ተጫዋቾች አሉ። ከአንጋፋዎቹ መልቅቃቸው ከተረጋገጡት እንደ ኤሪክሰን፣ አሁንም ከክለቡ ሊለቁ ይችላሉ ከሚባሉት እንደ ጋር ናቸው። ወጣቶቹ ተጫዋቾች መካከል በእርግጥ እንደ አንቶኒ ያሉት ተጫዋቾችም ሊለቁ እንደሚችሉ እየተነገረ ነው እና እነዚህ ከለቀቁ ደግሞ በአማራጭነት አሰልጣኝ ሩበና ሞሪም ተጫዋቾች ማምጣት አለባቸው። ያን ተከትሎ አሁንም በአጥቂ ስፍራ ላይ ትኩረት አድርገው ይንቀሳቀሳሉ ተብሎ ይጠበቃል። ሌሎች ቦታዎች ላይ ግን እንደዚህ ሁሉ አሰልጣኙ የሚስማሙ ተጫዋቾችን ማምጣታቸው አይቀርም። ሆይሉንድም በክረምቱ ከሚለቁ ተጫዋች መካከል አንደኛው እንደሚሆን የሚጠበቅ ነው። ግን የማቲያስ ኩንሃ ዝውውር ለማንቸስተር ደጋፊዎች በጣም ጥሩ የዝውውር ዜና ይመስላል። ባርሴሎና በሰኔ ወር ኮንትራቱ የሚያበቃውን ቶማስ ፓርቴን በነጻ ዝውውር ለማስፈረም ከተጫዋቹ ጋር ንግግር መጀመሩ እየተነገረ ነው የሚገኘው። ቶማስ ፓርቴ እንደሚታወቀው ከዚህ ቀደም በስፔን ላሊጋ በአትሌቲኮ ማድሪድ በጣም ጥሩ ጊዜ ማሳለፉ ይታወቃልና፣ በተለይ ባርሴሎና የአማካይ ክፍሉን ለማጠናከር ከሚፈልጋቸው ተጫዋቾች መካከል አንደኛው ቶማስ ፓርቴ ነው። ከተጫዋቹ ጋር በግል ከአሁኑ ባርሳዎች ንግግር እንደጀመሩ እየተነገረ ነው የሚገኘው። በእርግጥ ያው ባርሳ ካልብበት የፋይናንሻል ችግር አንጻር ተጫዋቾችን አሁን ነጻ የሆኑ ተጫዋቾች ነው ትኩረት እያደረገ የሚገኘው በዝውውር ምናልባት ሉዊስ ዲያዝን ከሊቨርፑል ሊያስፈርም እንደሚችል አሳውቋል። ከዛ ውጭ ማርከስ ራሽፎርድን ጭምር በውሰት ለማምጣት ፍላጎት እንዳላቸው ባርሴሎናዎች አሳውቋል። እንደ ቶማስ ፓርቴ ያሉ ተጫዋቾችን ደግሞ ከኮንትራት ነጻ ከሆኑ የማግኘት እድል እንዳላቸው እየተዘገበ ነው የሚገኘው። ሊቨርፑል ለበርንማውዙ ተከላካይ ሚሎስ ኬርኬዝ ይፋ ጥያቄ ለማቅረብ መዘጋጀቱ እየተነገረ ነው። ክለቡና ተጫዋቹ በግል ስምምነት ላይ ደርሰዋል ተብሏል። በርንማውዝ ለዝውውሩ እስከ 40 ሚሊዮን ፓውንድ ይፈልጋል ይፈልጋል። በዚህ አመት በግራ መስመር ተከላካይነት በጣም ጥሩ ጊዜ ካሳለፉ ተጫዋች መካከል ይህ ሃንጋሪያ የተጫዋች አንደኛው ነው እና በሊቨርፑል ያቀረበለትን ሁሉንም ነገር ተቀብሏል። በቀጣይ በርማውዝ እና ሊቨርፑል የሚያደርጉት ድርድር ይጠበቃል። ከሊቨርፑል ዜና ሳንወጣ ግን ሊቨርፑል ከዚህ ቀደም ለፍሎሪያን ቨርዝ ሁለት ጊዜ ይፋዊ የማስፈረም ጥያቄ ለሊቨርኩሰን አቅርቦ ውድቅ እንደተደረገበት ይታወቃል። አሁን ሌላ አዲስ የዝውውር እቅድ ለማቅረብ እየተዘጋጁ እንደሆነ እየተነገረ ነው የሚገኘው ሊቨርፑሎች ይህም ምንድን ነው የሚያመለክተው የ22 ዓመት ተጫዋች የሆኑትን ሀርቪ ኤሊዮት ና ዣሬል ኳንሳሀን የዝውሩ አካል በማድረግ ሌቨርኩሰን አቅርበው ተጫዋቹን ለማስፈረም እንቅስቃሴ ጀምሯል። ሊቨርፑል እስከ አንድ መቶ ሰላሳ ሚሊዮን ፓውንድ ለፍሎሪያን ቪርዝ ቢያቀርብም ነገር ግን ሌቨርኩሰን ጥያቄያቸውን ውድቅ አድርጎባቸዋል። ይሄ የፍሎሪያን ቪርዝ ዝውር ከተሳካ ከሊቨርኩሰን የሚያስፈርሙት ሁለተኛው ተጫዋች ይሆናል ማለት ነው። ሊያም ዴላፕ ደግሞ ወደ ቼልሲ የሚያደርገውን ዝውር ለማጠናቀቅ የመጀመሪያ ደረጃ የሕክምና ምርመራ ማድረጉ እየተነገረ ነው። ሰሚያዎቹ ለዝውውሩ ሰላሳ ሚሊዮን ፓውንድ ይከፍላሉ ተብሎ ይጠበቃል። እንደሚታወቀው ሊያም ዴላፕ ኢፕስዊች ታውን ከሊጉ ቢወርድም፣ በግል ግን በጣም ጥሩ ሲዝን ነበር ያሳለፈው እና አርሰናልን ጨምሮ ማንቸስተር ዩናይትድም በርካታ ክለቦች ከተጫዋቹ ጋር ስማቸው ሲገናኝ ነበር። ነገር ግን በመጨረሻ ቼልሲ የዚህን ተጫዋች ፊርማ ለማኖር እየተጠባበቀ ይገኛል። ዋጋውም ውድ የሚባል አይደለም፣ 30 ሚሊዮን ፓውንድ ነው። ከሌሎች ተጫዋቾች አንጻር አርሰናል ና ማንቸስተር ዩናይትዶች ከኋላ በኋላ ከዝውውሩ አፈገፈጉ እንጂ ተጫዋቹን ከሚፈልጉ ክለቦች መካከል ይጠቀሱ ነበር። አሁን አርሰናል ቤንጃሚን ሼሽኮ ላይ ነው ትኩረቱን ያደረገው። ማንቸስተር ዩናይትድም ማቲያስ ኩንሃን ካስፈረመ በኋላ ሌሎች ዝውውሮች ላይ ነው ትኩረት ያደረገው። ያን ተከትሎ ነው ቼልሲ ሊያም ዴላፕን ያገኘው። ቫይር ሊቨርኩሰን ደግሞ የብሬንፎርዱን ግብ ጠባቂ ማርክ ፍሌከንን በ10 ሚሊዮን ዩሮ ለማስፈረም ተስማምቷል። ብሬንፎርድ በአንጻሩ ደግሞ ኬልኸርን ከሊቨርፑል በ18 ሚሊዮን ፓውንድ ከመግዛት አማራጭ ጋር ለማስፈረ ኮንፈረንስ ስምምነት ላይ ደርሷል። በመጨረሻም የሲሞኔ ኢንዛጊን ጉዳይ እንመልከት። ሲሞኔ ኢንዛጊ በኢንተር ሚላን የውድድር አመቱ በጣም አስከፊ ነበረ ለሳቸው። ምክንያቱም የጣሊያን ሴሪአን ዋንጫ በመጨረሻ በሰሯቸው ስህተቶች፣ በተለይ ከላያዚዮ ጋር በነበረው ጨዋታ ያን ጨዋታ አለማሸነፋቸውን ተከትሎ ኢንተር እንደሚታወቀው በነጥብ በመጣሉ በተከታተ ጨዋታዎች ላይ ናፖሊ የሊጉ ሻምፒዮን ሆኗል። የጣሊያን ሴሪአ በቻምፒዮንስ ሊግ ፍጻሜ ደግሞ በጣም በአሳዛኝ ሁኔታ በፔሲጂ በጨዋታ ጭምር ተበልጠው አምስት ግብ ተቆጥሮባቸው መሸነፋቸው ይታወቃልና ና ለዋንጫ ቀርበው የውድድር አመቱን ቢያጠናቅቁ ቢያጠናቅቁም ዋንጫ ለማሳካታቸው እንደ ክፍተት ይወስዳል። ያን ተከትሎ ከቀደም ብለውም በአልሂላል ሲፈለጉ ነበር በሳውዲ አረቢያው ክለብ። አሁን ደግሞ ውጤታማ የውድድር አመት አለማሰለፋቸውን ተከትሎ እንደሚለቁ በርካታ መገናኛ ብዙሀን እየዘገቡ ነው የሚገኙት አልሂላል ደግሞ ደግሞ እሳቸውን ለማስፈረምና የፊርማቸውን ለማግኘት እየጣረ ነው። እስከ ረቡ ድረስ ውሳኔያቸውን እንዲያሳውቁ ጊዜ ሰጥቷቸዋል ተብሏል። አልሂላል ለአሰልጣኝ ሲሞኒ ኢንዛጊ ከተሳካ ደግሞ በዓለም ክለቦች ዋንጫ ላይ አሰልጣኙ ቡሩን እየመሩ ወደ ሜዳ እንዲገቡ ፍላጎት አላቸው። አልሂላሎች ከዚህ ቀደምም የክርስቲያኖ ሮናልዶን ዝውውር በዓለም ክለቦች ዋንጫ ተጫዋቹን ለማሳተፍ እንቅስቃሴ ሲያደርጉ ነበር። ያ የተሳካ አይመስልም በአልናስር ይቆያል። ከዛ ውጭ ደግሞ የቡሩኖ ፈርናንዴዝንም ለማስፈረም ጥረት አድርገው ነበር ነበረ አሁን ደግሞ የሌላኛው ትልቅ ዝውውር ሊባል የሚችለው ወደ አልሂላል ሊያመራ የሚችለው ሲሞኒ ኢንዛጊ ነው እስከ ሮብ ድረስ ሲሞኒ ኢንዛጊ በኢንተር ይቆያል ወይንስ ወደ ሳውዲ ሄዶ የአልሂላልን ስራ ይቀበላል የሚለው በቀጣይ የሚታወቅ ይሆናል የፖርቹጋል ከ17 ዓመት በታች ብሔራዊ ቡድን የአውሮፓ ሻምፒዮን ሆኗል በፍጻሜው ጨዋታ ትናንት ፖርቹጋል ከፈረንሳይ ተገናኝተው ነበረ ፖርቹጋል ፈረንሳይ ሶስት ለባዶ በሆነ ሰፊ ውጤት በማሸነፍ የፖርቹጋል ከ17 ዓመት በታች ቡድን ዋንጫውን አሸንፏል ይህም ዋንጫውን ሲያሸ በማሸነፍ ለሰባተኛ ጊዜ ነው። በአጠቃላይ ውድድሩን በማሸነፍ የስፔን ብሔራዊ ቡድን ነው ዘጠኝ ጊዜ በማንሳት ቀዳሚ ነው። ከዛ በኋላ ግን የፖርቹጋል ብሔራዊ ቡድን ዋንጫውን በማንሳት ይከተላል ማለት ነው። ጥሩ ቡድን ይዘው ቀርበው ዋንጫውን አሸንፏል ፖርቹጋሎች። ሌቫንቲና ኤልቼ በቀጣይ ውድድር አመት በስፔን ላሊጋ መሳተፋቸውን ያረጋገጡ ክለቦች ሆነዋል። በቀጣይ አንድ ክለብ ነው የሚቀረው የስፔን ላሊጋ የቀጣይ ውድድር አመት ተሳታፊ ለመለየት ማለት ነው። አሁን ሪያል ኦቪዶ፣ አልሜሪያ፣ ሬሲንግ ሳንታንዴር እና ሚራንዴዝ የተባሉ ክለቦች ተከታታይ እርስ በርስ በሚያደርጉት ፍልሚያ አንደኛው ቡድን ይታወቃል። እንደሚታወቀው በዚህ ውድድር ዓመት በተጠናቀቀው የስፔን ላሊጋ ላስ ፓልማስ፣ ሌጋኔስ ና ሪያል ቫያዶሊድ ከሊጉ መውረዳቸውን አረጋግጠዋል። ምራ ፓርሸ ዠርማ የአውሮፓ ሻምፒዮንስ ሊግን ማሸነፉ ይታወሳል። አምስት ለባዶ በሆነ ሰፊ ውጤት ኢንተር ሚላን ማሸነፋቸው ይታወሳል ና በፓሪስ ጎዳናዎች ትናንትና ከደጋፊዎቻቸው ጋር ድላቸውን ሲያከብሩ ነበር። ነገር ግን በአንዳንድ አካባቢዎች ደስታቸው ወደ ሁከት አምርቷል። የክለቡ ደጋፊዎች ና ሁለት የሚጠጉ ደጋፊዎች ሰዎች ህይወታቸው አልፏል። አንድ መቶ ዘጠና ሁለት ሰዎች ጉዳት ደርሶባቸዋል ተብሏል። በዚህ ሂደት 500 የሚጠጉ ተጠርጣሪዎች በፖሊስ ቁጥጥር ውለዋል። ሁከት ፈጥሯል የተባሉ ደጋፊዎች ማለት ነው። እና ወደ 5400 ፖሊሶች ቀደም ብሎ ተሰማርተው ነበረ። ነገር ግን እነዚህ አደጋዎች ተፈጥሯል። ከዛ ውጭ ከፖሊሶች መካከል 22 ሲጎዱ 9 የእሳት አደጋ ሰራተኞችም ጉዳት እንደደረሰባቸው የፓሪስ ፖሊስ አሳውቋል። እና ፒሲጂ ያው በታሪኩ ለመጀመሪያ ጊዜ ነው የአውሮፓ ሻምፒዮንስ ሊግ ዋንጫ ነው ያነሳው። እና በጣም ግን የደጋፊዎቹ ደስታ አገላለጽ በጣም ቅጥ ያጣ ነበረ። እና ይሄም ደስታ ነው ወደ አምስት ተቀይሮ ወደ ሁለት መቶ የሚጠጉ መኪናዎችም እንደዚሁ ቃጠሎ ደርሶባቸዋል። እና በጣም አስቸጋሪ ነበረ ለመቆጣጠር ለፖሊስም። በጣም ብዙ ደጋፊ ነበር ወደ አደባባይ ወጥቶ ደስታው ሲገልጽ የነበረው እና በዚህ ሂደት ነው በአሳዛኝ ሁኔታ የሁለቱ ወጣቶች ህይወት ያለፈው። ፔሲጂ ግን ያው በኳታር ባለሀብቶች እንደሚመራ ይታወቃል። ያለፉት በርካታ ዓመታት በጣም ብዙ ገንዘብ አውጥተው በመጨረሻም የሚመኙትን የአውሮፓ ሻምፒንስ ሊግ ዋንጫን በፍጻሜ ጨዋታ ኢንተርን አምስት ለባዶ በሆነ በጣም በሰፊ የግብ ልዩነት በማሸነፍ በታሪካቸው ለመጀመሪያ ጊዜ አሳክተዋል። ግን ሂደቱ ለፓሪስ ደጋፊዎች አሳዛኝ ነበረ፣ ይሄ የደስታ አገላለጾ ማለት ነው። በጣም በርካታ ሰዎችም ተጎድተው አሁን በሆስፒታል እንደሚገኙ ነው እየተሰማ የሚገኘው። ወደ አፍሪካ መረጃ ስናመራ በአፍሪካ ሻምፒንስ ሊግ ትናንት የፍጻሜ ጨዋታ ተደርጎ ነበረ። የግብጹ ፒራሚድና የደቡብ አፍሪካው ማሜሎዲ ሳንዳውንስ በፍጻሜ ጨዋታ ተገናኝተው ነበረ። ሁለቱ ቡድኖች የመጀመሪያውን ዙር ጨዋታ አንድ ለአንድ ማጠናቀቃቸውን ተከትሎ የትናንትናው ጨዋታ በጣም ሲጠበቅ ነበርና በርካታ ተመልካችም ከሁለቱም ደጋፊዎች የተገኘበት ጨዋታ ነበረ። እና የትናንትናው ጨዋታ ላይም በኢትዮጵያ ዳኛ በአምላክ ተሰማ በቫር ዳኝነት የተሳተፈበት ጨዋታ ነው። ይህን ጨዋታ ፒራሚድ ሁለት ለአንድ በሆነ ውጤት አሸንፏል። በታሪኩም ለመጀመሪያ ጊዜ የካፍ ዋንጫን አንስቷል። ቡርኑ በዚህ ጨዋታ ላይ ፌስቶን ጌሌና አህመድ ሳሚ የማሸነፊያ ግቦቹን ለፒራሚድ አስቆጥሯል። ራይነርስ ደግሞ የማሜሎዲ ሰንዳውንስን የማስተዛዘኛ ግብ ያስቆጠረ ተጫዋች ነው። የመጀመሪያው ጨዋታ አንድ ለአንድ መጠናቀቁን ተከትሎ በድምር ውጤት ሶስት ለሁለት ፒራሚድ አሸንፎ ነው ሻምፒየን የሆነው። ትላንት አዲስ የግብጽ ቡድን ነው እንግዲህ በአፍሪካ ሻምፒየንስ ሊግ ሻምፒየን የሆነው ከዚህ ቀደም አል አህሊ ዛማሊክና ኢስማኤል የተባሉ የግብጽ ክለቦች ሌሎች ሻምፒዮን መሆናቸው ይታወቃል። በአፍሪካ ሻምፒየንስ ሊግ ማሜሎዲ ሰንዳውንስ ግን በጣም ጥሩ እና ጠንካራ የውድድር አመት በሻምፒዮንስ ሊጉ ቢያሳልፍም በግብጽ ሊግም ጥሩ የውድድር አመት ያሳለፈ በሚገኘው በፒራሚድ ተረቷል። ፒራሚድ እንደሚታወቀው በአልሃሊ ውስጥ የነበሩ ባለሀብቶች ወደ ፒራሚድን አሳድገውት በተለይ በክለቡ ኢንቨስት በማድረግ በጣም ትልቅ ቡድን አድርገውታል። አሁን በክለቡ ጭምር በጣም ትልልቅ ዝውውሮችን የሚፈጽም እንደዚሁም ደግሞ በግብጽ የሊግ ውድድር ውድድር ከአል ሀሊ ጋር አሁንም ደረጃ ሰንጠረዡ እየተፎካከረ እየመራ ያለ ቡድን ነው እና በጣም ጠንካራ ቡድን ሆኗል። በአፍሪካ እግር ኳስ ላይ አዲስ ክስተት ማለት ይቻላል። ፒራሚድ በቀጣዩ ውድድር አመትም ከሚያስፈሩ እና በዘላቂነት የዋንጫ ተፎካካሪ ሆነው ከሚቀርቡ የአፍሪካ ክለቦች መካከል አንዱ መሆኑን